በቁጥጥር ስር አርገው ላይ 11 መኪና ሰላም፣ ተወዳጆች እንደምን አርፍዳችኋል? በያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ መኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት ጅጋን ገብጋብ ሰበር ዜናዎችን ከአማራ ክልል የጦር ግንባሮች በማጠናቀር ወደ እናንተ ይዤ እቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል እየቻሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታድርጓቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀዳሚ ወዳደረኩላቸው የመረጃ ክፍሌ በቀጥታ ስሻገር ሰባተኛ ቀኑን በያዘው ዘመቻ አርበኛ አደም አሌ ወይንም አባናዳው ክፍለ ጦር በትናንትናው ዕለትም በድል ቀጥሎ ውሎን በርካታ ጠላት የነፍስ ወከፍናም የቡድን መሳሪያ የተማረከበት ድል አስመዝገቦ እንደዋለም ነው የደረሰን መረጃ የሚያሳየው። አፋባሀ ምስራቅ አማራ ቀጠና ምኒልክ እዝ የለጀያ ሶኮር ቤተ አማራ ክፍለ ጦር የአፄ ቴዎድሮስ ትንፋሽ እናም የአስቻለው ደሴ ወንድም በአርበኛ እንዳሻው ጌታውን ዋና አዛዥነትና በቤንያም ማሞ ምክትል አዛዥነት ምትሃት በሚመስል ፍጥነት ከአንባሰል ተራሮች በመምዘግዘግም በሽሎ ወንዝ በመሻገር መስከረማያ ቀን 2018 ዓ.ም ከጠዋቱ 10 ሰዓት ጀምሮ እስከ ቀኑ ስድስት ሰዓት የትንታ ወረዳ ታዳጊ ከተሞችን ጨምሮ የወረዳ ዋና መቀመጫ የሆነችውን እንጅባርን በመቆጣጠርም የክፍለ ጦሩን የመሪዎች ድንቅ ጀግንነት፣ የተዋጊዎችን ቁርጠኝነት የታየበት ደለም ተመዝግቧል። በዚህ ተጋድለውን በጣም ሰፊ የሚባል ቀጠናን በመቆጣጠር ለደሴናም ለኮምቦልቻ ወሳኝ እናም ስትራቴጂክ ቦታ እንዲይዙ ያሳላቸው ሲሆን ንስሮቹ በተጋድለው ከ15 በላይ ምርኮ፣ ከ19 በላይ ቁስለኛ፣ እናም 13 ሞት ከዚህ በተጨማሪም ሁለት ብሬን፣ ከ30 በላይ ክላሽ ከነሙሉ ትጥቃቸው፣ ሁለት አርባ ጉራሽ መትረየስ፣ ስድስት ሱኪ ሁለት ሰሜን ክላሽ በርካታ የብሬንናም የክላሽ ተተኳሽ ብዙ የወታደር ደረቅ ሬሽን በመማረክም ተንታን ከነ ዋና ከተማዋ በፋኖ ቁጥጥር ስር አስገብተዋታል። እንደ ክፍለ ጦሩ የሕዝብ ግንኙነት ኃላፊ ፍሳሐ ቀለሙ መረጃ ከሆነም ክፍለ ጦሩ የተቆጣጠረውን ከተማ ከማረጋጋት ጎን ለጎንም ለሌላ ግዳጅ እየተዘጋጁ እንደሆነም ጠቁሟል። ከዚሁ ጋር ተያይዘው የሚወጡ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። ወደ ቀጣይ መረጃዬም ስሻገር ዞበላምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከ15 በላይ የፋሽስቱን አገዛዝ የብልጽግና መከላከያ እናም ወዳደር አድማ ብተና ፖሊስና ሚኒሻ በመደምሰስ ታላቅ ጀብዶ ፈጽሟል። አፋባሃ ምስራቅ አማራ ቀጥና ምኒሊክ እዝ ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦር ሁለተኛ ሻለቃ ቀኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎም ወደ ሴሪንቃናም ሰንቦ በመንቀሳቀስ ላይ ያለን የአገዛዙን ሰራዊትናም የአረጋ ከበደ ወዳደር ፖሊስና ሚኒሻ ላይ በሁለተኛ ሻለቃ ቀኝ ከ15 በላይ ሞትናም ቁስለኛ ያደረጉ ሲሆን የጥላት ኃይልም እግሪያው ጭኝ ብሎ ወደ ወልዲያ ከተማ ተመልሷል። ሰሞኑን በዘመቻ አደም አሊ ወይንም አባናደው ከባድ ምት እየተመታውና የፈራረሰውን የጁላ ሰራዊት በማሰባሰብም አደራጅተው ከወልዲያ ከተማ ለመውጣትና ለማጥቃት ፋኖውን ከከተማ ዙሪያ ለማስለቀቅም መስከረም 2 ቀን 2018 ዓ.ም ማለዳ በዛ ባለ ኃይል ማጥቃት ቢያደርግም በሻለቃ ቃኝ ተገርፎ ሞትና ቁስለኛውን ታቅፎም ተመልሷል። በዚህ የአገዛዙ ሹማምንቶች ይህንን ስነ ልቦናው የሞተ ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን። እስከዛ ፋኖ ወልዲያን እንዳይደመስስ እንዳይደመስስና እንዳይቆጣጠር በሜካናይዝድና በአየር ኃይል እየተከላከላችሁ ጠብቁን እየሚል ትዕዛዝም አውርደው በፍርሃት ተውጠው ይገኛሉ። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋድሎ ተጠናክሮ ይቀጥላል። ዝርዝር መረጃዎችን በቀጣዩ የመረጃ ክፍላችን ከተጨማሪ መረጃዎች ጋር በማጠናቀር ይዘን የምንመለስበት ይሆናል። ይህ በእንዲህ እንዳለም የአገዛዙን ፋሽዝም በውል የተረደው የብልጽግና ሰራዊት አባላት የፋኖን የምህረት ጥሪ እየተቀበለው ወደ ፋኖ እየተቀላቀሉ ነው። የአገዛዙን ፋሽስም በውል የተረዱ የብልጽግና ሰራዊት አባላት በወንድሞቻችን ላይ አንተኩስም፣ ህዝባችንን አንጨፈጭፍም በማለት የፋኖን የምህረት ጥሪ እየተቀበለው ወደ ፋኖም እየተቀላቀለው ይገኛሉ። በትናንትናው እለትም አንድ ሚኒሻ አንድ አድማ በትናም አንድ የመከላከያ ሰራዊት አባል በድምሩ ሶስት ያገዛዙ ሰራዊት አባላት የቀኝ ጌታ የወፍታዬ ንጉሴ ስድስተኛ ክፍለ ጦር አባል ወደ ሆኑት የኢንጂነር ክበር ተመስገንናም ወደ በርሀኛው ቀስተ ደመና ብርጌዶች ከነሙሉ ትጥቃቸው ተቀላቅለዋል። ይህ በእንዲህ እንዳለም በሌላ መረጃ ዘመቻ አባይ አንዱ ዓለም እናም ዳንኤል መልካሙ አፋባሃ ምዕራብ አማራ ቀጠና ቴድሮስ እዝ አምስተኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬ ዳሞት ብርጌድ ንጉሳ ብርጌድ እናም አምስተኛ ክፍለ ጦር ተወርዋሪ ኃይል እና የቡያ ሻለቃ በመቀናጀትም ሸንዴ ከተማ የመሸገውን የአገዛዙ ሎሌ ከትናንት ለሊታ 12 ሰዓት እስከ ረፋዶ 3 ሰዓት ሲቀጠቀጡት ያረፈዱ ሲሆን የአገዛዙ አገልጋዮች በተኙበት ጓጉሳ ብርጌድ በሻምብላ በር፣ ቡሬ ዳሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከድሬዳዋ እስከ አርባ አገል በረሃ ቅርጽ በመስራትም ጠላትን በተቀመጠበት ሲያስጨንቁትና እንደ ዳቦም ሲቆራረጡ ታርፍደዋል ሲሉም ነው የመረጃ ምንጮቻችን ከስፍራው መረጃ ይላኩልን። ዘመቻው የሁለቱ ጀግኖች በመስከረም 18 ቀን 2018 ዓም ጠላት ጋር አንገት ለአንገት ተናንቀው ጀብዶ ሰርተው መስዋዕትነታቸው በይበልጥ የብርጌዱን አባላት ጀግንነት እናም እልህነት የጨምረ በመሆኑም በትናንትናው ትልቅ ኦፕሬሽንም በቁጥር ያልታወቀ የአገዛዙ ባሪያዎች በሶስቱም ክንደፈርጣማ ብርጌዶች ቅንጅታዊ አውደ ውጊያ በአንድ ፓትሮል ሸራ አልብሶም ሶስት ጊዜ በመመላለስ ወደ ተለመደው የመቃብር ስፍራ ወይን ዓለም ተራራ ወይንም ጫካ እንደቀበራቸው እናም ቆሰለኛቸውንም በፓትሮል እየጫነ ወደ ጤና ጣቢያዎች እንዳስገባም የውስጥ የመረጃ አቀባዮቻችን ገልጸውልናል። ገመናውንም ለሕዝብ ላለማሳየት ወጣቱን እየደበደበ ወደ ቤት አስገባቸው እንዲሁም ወደ እስር ቤት አስገብቷቸዋል ተያያዥ መረጃዎች አሉ። በገጣዩ የመረጃ ክፍላችን በስፋት እናም በዝርዝር ተጨማሪ መረጃዎችን በማጠናቀር የምንመለስበት ይሆናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያጠናቀርኩላቸው አጫጭር ወቅታዊና አገራዊ አሁናዊም የግንባር መረጃዎች ይህን ይመስላሉ። አሁን ደግሞ የደረሱን እጅግ አንገብጋቢ ሰበር ዜናዎች አለው። በቀጣዩ የመረጃ ክፍላችን በማጠናቀርና በስፋት በዝርዝር የምንመለስበት ይሆናል። እስከዚያው መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን ሀገራዊ መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን ኦል የምትለውን በመጫን የዩቲብ ቻናላችን ቤተሰብ እንድትሆኑ ምስል እ በፍቅር ጋብዛችኋለሁ። መልካም ቀን ይሁንላችሁ።